መቼስ አብርሽ እና ሩታ የዛሬው ለየት ያለ ሰፕራይዝ የሚሆነው በቅርብ ዱባይ መተን ሰርጋችን ልናደርግ ነው ምናምን ልትሉን ይመስለኛል። እንደዛ ነው። ሰላም ጤና ይስጥልኝ። ውድ የተከበራችሁ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት ሁላችንም እንደምናውቀው የእነሱ ወዳጅ የሆንን ማለት ነው። ያው ሩታ አጠር መጠን ያለ ጥያቄ ለአብርሽ አቅርባለታለች እኔ ወደ ትዳር በአሁኑ ሰዓት መግባት ፈልጋለኝ፣ በኔና በአንተ መሀል ብዙ ነገሮች እየተፈጠሩ ነው፣ ስለዚህ ሰርጋችንን ደግሰን ሕዝብ ይወቅልን እንጋባ ስትልም ለአብርሽ ጠይቀው ነበረ። ይሄ ጥያቄ አብርሽን ቅር ያሰኘው ይመስላል እና ሩታ ግን ያው ለክብሯ ስለተጨነቀች እና ከዚህም በላይ ደግሞ በቃ መብቷ ነው መጠ የምታፈቅረው ካፈቀራት ከወደዳት ለነገ ብሎ ካሰባት የመጠየቅ መብት አላት ማለት ነው። እንግዲህ በአሳቧ ተስማምቷል መሰለኝ። ዛሬ አብርሽ ለየት ያለ ሰፕራይዝ አለ ብሎናል። እንግዲህ እስቲ ምን ሊያበስሩልን ይሆን? በቅርቡ መተው ዱባይ ሰርጋቸው ሊያደርጉ ይሆን? ብዙ ጥያቄዎች ተፈጥረውብናል። ለማንኛውም ያለውን ነገር አይተን እንረዳለን። ነገር ግን ሩታ ይህንን ጥያቄ ማቅረብ አልነበረባትም፣ እስከዛሬ የት ሄዳ ነበር ስትሉ የነበራቸው ሰዎች በነገራችን ላይ ማለት ነው። ሁሉም በጊዜው ነው የሚሆነው። የማቅረብ ደግሞ መብት የላትም ወይንም ማቅረብ የለባትም ምናምን ላላችሁ መብቷ ነው። እሱ ተስፋ እስከሰጣት ድረስ የመጠየቅ መብት አላት። እወድሻለሁ ብሎ በሕይወቷ ውስጥ እስካለ ድረስ የመጠየቅ መብት አላት። እሱ ዝም ስላለ እሷ ቆማ እንደ ስልክ እንጨት እድሜዋ ማለፍ የለበትም። ስለዚህ ምንም የጎደላቸው ነገር የለም። እነዚህ ልጆች ይሰራሉ፣ ገንዘብ ያገኛሉ። ወደ ትዳር መግባት ካለባቸው አቅማቸው ከፈቀደ ግድ ነው መግባት ምንድን ነው ነገር የምታንሸዋክኩት። እንደዚህ አይነት ማንሾከክ ይቅርባችሁ፣ ጥሩ አይደለም። እውነቴን ነው። በተፋቀረ ሰው መሀል እስከ ዛሬ ገብተን ስናንሸዋክክ የኖር ነው፣ ይበቃል። ከዚህም በላይ ማንሸዋክክና ማለቃለቁ ቢበቃ ጥሩ ነው፣ እንደኔ ማለት ነው። እውነቴን ነው ውዶቼ፣ ምን መሰላችሁ? ባለቤቱ ነው ችግሩን የሚያውቀው አደለ? እሷ ነች የምትኖርበትን ሁኔታ የምታቀው። በእነሱ ማለት እስከዛሬ ብዙ ጭቅጭቆች፣ ብዙ ጠቦች፣ ብዙ ነገሮች ተፈጥረዋል። ለገና ማግስት ሰርግ ይደረጋል በተባለ ሰዓት ያው ተጣልተው እስከዛሬ ድረስ በዛም ጊዜ ሰርጉ ተራዘመ ተሰረዘ ማለት ነው። ዛሬ ላይ ደግሞ ታርቀዋል። ይችን በታረቁባት ሰዓት በዚህ ባላቻቸው ደስታ ተጠቅመው ሰርጋቸውን መደገስ ካለባቸው ደግሰው። እሷም ያለችው እኔ እዚ ጋ ዋናው ሰርግ ነው፣ ስለዚህ ሰርግ ግድ ነው ነው እያለች አለ። ይሄ ደግሞ መደረግ ካለበት ግድ ነው። አብርሽ ደግሞ ቅር አይበልህ፣ እንዲም ደስተኛ ነበር መሆን ያለብህ። የሆነ በትናንት ነው በጣም ቅር ያለ ይመስላል፣ እና ይሄንን ነገር ከአንተ አንጠብቅም። ለማንኛውም ልጅቷን ተረዳት። ለማንኛውም ቤተሰብ ዛሬ እውነቱን ሊነግሩን ይችላሉ። እንግዲህ ለየት ያለ ሰፕራይዝ አለ ብለዋል፣ ያንን ሊነግሩን ሊሆን ይችላል።